እምቢ አትንኩኝ የሚል ህዝብ እና መሪ፣ በሱ የሚመራ ሰራዊት አለ። አሁን ሚሻው በቅኝ ግዛትም ልታንበረክኩኝ አትችሉም፣ በሚል ካትንኩኝ በአይነት የሚፈልቅ ተጋድሎ ነው እያደረገ የመጣው የኢትዮጵያ ህዝብ ለዘመናት ፍታዊነትን ስናይ የዛኔ የጣሊያን መሪዎች የነበሩ ፍታዊነት በነሱ ፍታይነን ሊሉ ይችላሉ። እንደ አታያዩ ይለያያልና። ምክንያቱም በዛን ጊዜ በቃ ኢትዮጵያን ድርሻቸው አድርገው አስበዋት ሊሆን ይችላልና እንግሊዞች እነከሌን ነከሌን ሲይዙ፣ ፈረንሳዮች ይህንን ይህንን ሀገር ሲይዙ እኛም ኢትዮጵያን ድርሻችንናትና ፍታዊ ነን ሊሉን ይችላሉ። ወይም ደግሞ አልሰለጠኑምና ልናሰለጥናቸው በማሰባችን እኛ የምናደርገው ጦርነት ፍታዊ ነው ሊሉ ይችላሉ። ፍታዊነት በመመዘኛ ነጥቦች ሲታይ ግን የኢትዮጵያ ሕዝብ ለነፃነቱ ያደረገው ተጋድሎ ስለነበረ ፍታዊ ጦርነት ነው እንላለን። የዛሬዎቹንም ብንጠይቃቸው እኛንን ፍታዊ ነፃ የምናወጣው እንደዚህ እንደዚህ ያለ ብለው ሊነግሩን ይችላሉ። ፍታይነት የሚመዘንባቸው ኤሌመንቶች ሲዳሰሱ ነው ጉዳዩ ሊጋለጥ የሚችለው። ለምሳሌ አሁን ባለንበት ሁኔታ እየገጠመን ያለ ለግጭትም አንድ መንስኤ የሆነው የህዳሴ ግድባችንን እንመልከት። የብዙ ዓለምን የብዙ ያገባኛል ባዮችን ትኩረት የሳበ ጉዳይ ነው። የማንንም ገንዘብ የማንንም ጉልበት እውቀት ድጋፍ ሳንፈልግ በራሳችን እየገነባን ያለነው ሀብት ነው። ስለዚህ ይሄ ኃይል ከማመንጨት ባሻገር ሌላም የሚያመነጨው ጉልበት አለና ይሄንን ከማይመኙ ኃይሎች የተለያዩ ሴራዎች ይጠነሰሳሉ። በእኔ እምነት አሁን ሁለተኛ ዙር ሙሌቱ ከሞላ በኋላ ከወታደራዊ አንግል ሲታይ እንደ ኢትዮጵያ መከላከያ ሰራዊት ሁሉ የሱዳንም የግብፅም የመከላከያ ሰራዊት ሊጠብቁት ይገባል ባይ ነኝ። ጉዳት ቢደርስ ጉዳቱ የሁላችን ስለሚሆን ማለት ነው። አንጠብቅም ቢሉ ግን የኢትዮጵያ መከላከያ ሰራዊት ከመጠበቅ ወደኋላ አይለም። ይህም አንዱ የግጭት ወይም ኢትዮጵያን የመተንኮስ አንድ ሁኔታውን እያየነው ያለንበት ሁኔታ ነው ያለው። ሌላው ከዚህ በፊት የነበሩ በኢትዮጵያ ላይ የሚሰነዘሩ ጥቃቶች ለምን ነው የሚሰነዘሩት? ለምን ነው ኢትዮጵያ እንደዚህ ተጋላጭ የሆነችው የሚለው ጉዳይ በጣም ብዙ ጥናቶችና ምርምር የሚጠይቅ ጉዳይ ነው። ግን ሶስት ያክል የወል ስሞች ነበሩት። በጥናት የተረጋገጠ ባይሆንም የምናውቃቸው እንደ ባህል የያዝናቸው ሶስት የወል ስሞች ነበሩት። አንደኛው ወራሪው ሀገር፣ ወይም ሀይል? ባዕዳን የምንለው ወይም ቅኝ ገዢዎች የምንላቸው የወል ስም ነበራቸው። ሁለተኛው እምቢ አልገዛም የሚለው ህዝብና መሪ አርበኛ ወይም የኢትዮጵያ ስና የኢትዮጵያ ህዝብ ጀግና ነው የምንለው የወል ስም አለ። ሶስተኛው ህዝባቸውንና ሀገራቸውን የካዱ ሆዳደሮች፣ ባንዳዎች ነበሩ። ይህንን እናውቀዋለን። አሁን በእኛ ዘመን እኛ ባለንበት ጊዜ ማለት ነው። አሁናዊ ሁኔታውን ስናይ አራተኛ ነው ባይባልም ባንዳዎች የወለዱት ወይም ደግሞ እነሱን የሚከተል ሌላ ነገር ተፈጥሯል። ለማንኛውም አሁናዊ ሁኔታ ውስጥ ምንድን ነው የሚመስል እነዚህን ሶስት የወል ስሞች ሳነሳላችሁ አሁናዊ ሁኔታ ውስጥ ምንድን ነው የሚመስለው ሲባል አንደኛው ወራሪዎች በብዛትና የወረራ ስልታቸው በቀጥታ ሳይሆን በእጃዙር ሆኖ ወታደራዊ ዲፕሎማሲም ስላለ ስም ባንገልጽም የእጃዙር ትንኮሳዎች ነው የሚታዩት። አሁን ወራሪዎች በቀጥታ እንደ ድሮ ቀኝ እንግዛችሁ ብለው መሳሪያቸውን አሰልፈው ምናምን ሊመጡ ይችላሉ ማለት ነው፣ ግን አሉ። አሁንም የሚለው ሊሰመርበት ይገባል። ሁለተኛው አሁንም በጽናት እምቢ አትንኩኝ የሚል ህዝብ እና መሪ በሱ የሚመራ ሰራዊት አለ። አሁን ሶስተኛው ባንዳዎች ያልነው ባንዳዎች በፊት የምናያቸው በግለሰብ፣ አሁን ላይ ግን የድርጅት መዋቅርና ደጋፊዎች ይዘው የተሰለፉበት ሁኔታ እናያለን። በፊት አዩኝ አላዩኝ ምን ይሉኝ ይሆን እያሉ መደናገጥ ነበረ። አሁን በግልጽ የድርጅት መዋቅር ተይዞ ደጋፊዎች ኑሯቸው የሚደረግ የባንዳነት ተግባር አለ። ይህ በህዳሴ ግድባችን ሲዘመር የኖረው አፍራሽ ፕሮፓጋንዳ አንዱ ማሳያ ነው። ተሽጧል፣ እንደዚህ ሆኗል፣ እንደዚህ ለማድረግ እንሰለፋለን፣ ወዘተ የሚሉ በድርጅት ደረጃ አሰላለፋቸውን ሚናቸውን የለዩ ባንዳዎች አሉ። እንደ አራተኛ ከወሰድ ነው የባንዳዎች ባንዳ። እነዚህ ድርጅቶች የሚቀጥሯቸው ራሳቸው ቅጥረኛ ሆነው እንደገና ደግሞ የሚቀጥሯቸው ግለሰቦችም መፍለቅ በተለያዩ በማህበራዊ ሚዲያ ተጽዕኖ በመፍጠር ሊሆን ይችላል። በተግባር ሚስጥሮችን እያሳለፉ በመስጠት ሊሆን ይችላል። በተለያዩ የቅጥረኛ ቅጥረኛ የባንዳ ባንዳ በእኛ ዘመን ማየት ይችለናል። ይህ ሁኔታ በእኔ ግምት ስንፈተን ስለሆነ በእሳት ተፈትነን ስንወጣ ስለሆነ የምናንጸባርቀው እነዚህ ፈተናዎች በማለፍ ኢትዮጵያ ከምንጊዜውም በላይ በጥናት ሊረጋገጥ ይችላል አንድነቷን እየጠበቀች ያለች ሀገር ናት ብዬ አስባለሁ። እኔ አፈርልሶ የተነሳው ኢትዮጵያዊነት ነው የሚል እምነት አለኝ። ይህንን በምሳሌ በኋላ ላይ አቀርባዋለሁ። እዛ ቀደም ብዬ ግን ቅድም ባወያችንም የተጠቀሰ ነጥብ ስላለ እሱን ከመከላከያ አንጻር ላንሳ። የኢፌዴሪ መከላከያ ሰራዊት ሀገራዊ ለውጡን ተከትሎ ተቋማዊ ሪፎርም አድርጓል። በፍጥነት ነው ያደረገው። ይሄ አንደኛው ህጎችን ማሻሻል፣ አውቶማቲካሊ ህጎችን ማሻሻል። የማያሰሩ ቅፍድደው የያዙ ህጎች ነበሩ። አንደኛ የመቋቋሚ አዋጅ፣ እሱን የማሻሻል መተዳደሪያ ደንብ ወይም አስተዳደራዊ ደንብ የምንለውን በሚኒስትሮች ምክር ቤት እንዲሻሻል ማድረግ የሰራዊት ግንባታ ባብዮታዊ ዲሞክራሲ ወይም ቀዩ መጽሐፍ የምንለውን የኢፌድሪ መከላከያ ሰራዊት የሰራዊት ግንባታ ስትራቴጂ በሚል የመተካት ሌሎች መመሪያዎች፣ አሰራሮች፣ ማኑዋልስ ባጭር ጊዜ ውስጥ መቀየር ተችሏል። እነሱን ማውጣት ብቻ ሳይሆን ወደ ሰራዊቱ የማስረጽ ስራ በተለይ በሁለት ዓመቱ ለውጡ እንደመጣ በሁለት ዓመት በጣም በፍጥነት ከተግዳሮቶች ጋራ እየታገል ማድረግ ተችሏል። አንደኛው ይሄ ነው እንግዲህ ህጎችን ከማሻሻል አንጻርና የስርጸት ስረውን የተሻሻሉ ህጎችን ሰራዊቱ እንዲያውቃቸው፣ እንዲወያይባቸው የማድረግ ስራ ነበር። ሁለተኛው የአደረጃጀት ስራ ነበር። ይሄ የአደረጃጀት ስራ ኃይሎችን የመፍጠር ለምሳሌ ባህር ኃይል የሚባለውን ፈርሶ የነበረውን የማደራጀት ሊሆን ይችላል ታክቲካል ክፍሎችን የማደራጀት ብሪጌድ መዋቅር የመፍጠር እሱም ብቻ ሳይሆን ይሄ በህገ መንግስት የተቀመጠ ተዋጽኦን ምንን ያካተተ ለማድረግ በእነዚህ አደረጃጆች የሰው ምደባዎችን የማስተካከል በፍጥነት የተሰሩ ስራዎች ናቸው። ሶስተኛው ሪፎርሙ በተቋማችን ውስጥ ይሄ ከለበስነው ዩኒፎርም ብቻም ሳይሆን የተለያዩ ጥቅማ ጥቅሞችን የደሞዝ የቀለብ ማሻሻያዎች፣ በመስዋዕትነት ጊዜ ሰራዊቱ የሚያገኘው የህይወት ካሳ መጨመር፣ በሰላም ማስከበር በሚሰማራበት ጊዜ ሲቆረጥ የነበረው ነገር ማስተካከል። ዩኒፎርማችን ገዝተን ነበር የምንለብሰው፣ ያንን የድሮውን ዩኒፎርም ገዝተን ነው የምንለብሰው። መንግስት በነፃ ይህንን በጥራቱም በምንም አስተሳሰብንም ጭምር ነው ባይዘው አለባበሳችን የሚቀይረው ያ በጎ ያልሆነ ተጽዕኖ በህዝብ ያሳድር ከሆነ አሁን ለራሳችንም ለህዝባችንም መለያ የሆነ ልብስ መቀየሩ ራሱ በጣም ትልቅ ትርጉም ያለው ነገር ነው እና በርካታ ነገሮች በዚህ እንትን ብለዋል። የሪፎርሙ ግን አስቋል ገለልተኛ ተቋም የማድረግ በጣም ትልቅ ትርጉም ያለው ስራ ተሰርቷል። ገለልተኛ ተቋም ማንም ፖለቲከኛ ማንም ካድሪ እጁን ሊጠመዝዘው የማይችል ተቋም የማድረግ ስራ ተሰርቷል። ይህንን ውጤቱ ምንድን ነው የሚለውን እንግዲህ በሁለት ነጥቦች፣ ብዙ ነገሮች ይኖሩታል ትሩፋቱ፣ በሁለት ነጥቦች ብቻ ላነሳ ፈልጋለሁ። አንደኛ የጥቅምት 24 ጥቃትን፣ ሀገር የማፍረስ ጥቃት ነው ይሄ። ጥቃት ቀላል ነገር አይደለም፣ ደግሞ መከላከያ ሰራዊት ሰሜን እዝ ተመታ ምናምን አይደለም። የመጨረሻውን ምሽግ ስትመተው ሀገር የሚከላከልላት የተደራጀ ኃይልን ስትመታ እና ስታፈርስ የሚሆነው ነገር ትልቅ ትልቅ የማፍረስ እስትራቴጂያቸው እውን የሚሆንበት ተግባርን ስለነበረ ይህንን አስቀረ ነው ያሉት። ጥቂት ሰራዊት በጥቂት ጊዜ 80 ፐርሰንት አይደል ተቆጣጥረናል፣ መሳሪያው ምናምን ሲሉ የነበረው የቀረው ጥቂት ሰራዊት በጥቂት ጊዜ ነው። ያ ሪፎርም በመደረጉ ኢትዮጵያዊውን ገለልተኛውን በመባሉ ከአብዮታዊ ዲሞክራሲ ከሚሉት ኃይል ጋር ተፋልሞ ድል ማድረግ የቻለው። ይሄ ጣም ወደፊት የታሪክ ተመራማሪዎችም ፀሐፍትም ሊጽፉት የሚገባ የሪፎርሙ በሁለት ዓመት የተሰራችው ስራ አንድ ማሳያ ውጤት ነው ብዬ አስባለሁ። ሁለተኛው ውጤት የህዝብ ድጋፍና ፍቅር ማስገኘት መቻል። እኔ በሰላሳ እና ከዛ በላይ የውትድርና ተጋድሎ ታሪኬ ውስጥ እንደ አሁን ጊዜ መከላከያ ሰራዊት የተከበረበት ነገር አለ ብዬ አላስብም። ከቤተሰቦቻችን እኮ ለመቅረብ አስቸጋሪ ነው። ልጆቻችን ትምህርት ቤት ለመሸኘት ዩኒፎርም ለብሰን ያሰቅ ቃል አንዳንድ ጊዜ አንተ እንደዚህ አንተ እንደዚህ የሚለው ነገር፣ አሁን ደግሞ ታሪክ ተቀየረ። የኢትዮጵያ ህዝብ የእኔ የሚሉት ሰራዊት እንዲሆን አደረገ። የሪፎርሙ ሁለተኛና ትልቅ ውጤት ህዝቡ የኔ የሚለው ወታደር ወታደሩም ህዝብ አለኝ ሀያል ክንዳችን ብሎ ነው የሚዘምረው። ሀያል ክንድ ህዝብ አለኝ ብሎ እንዲያምን ያደረገና ህዝቡንና ሰራዊቱን በከፍተኛ ደረጃ ያስተሳሰረ ውጤት አምጥቷል ሪፎርሙ። ሶስተኛው አመት ውጊያ የገባንበት ስለሆነ ብዬ ነው ሁለት አመቱን የበለጠ እያነሰውት ያለ ይህ ካልኩ ቅድም ያነሳሁት እንግዲህ እንዴት ነው ኢትዮጵያ አንድነት አሁን ተጠናክሯል የምትለው የሚለውን ነገር ትንሽ ልጠቃቅስ። አንደኛው ህዝብ አልመታም ብሎ በርካታ ቴዎድሮሶች መፈጠር ችለዋል። ከራስ በፊት ማስቀድመው ህዝብ አለኛለን የትግራይን እናቶች የትግራይን ሕፃናት የትግራይን ህዝብ አልመታም የለም ብሎ ቴዎድሮስ ለበአዳጀን አልሰጥም ነው እነዚህ ህዝቤን አልመታም ብለው ራሳቸውን ያጠፉ ስማቸውን ማናውቃቸው አናውን የሆኑ ኮሎኔሎች፣ መካከለኛ አመራሮች ራሳቸውን ያጠፏሉ። እናንተን ከምንመታ እኛን ሞታለን ቀድመን በተግባር ማለት ነው። የትግራይን ህዝብ ከምናጠፋ ራሳችን እንጥፋ ብለው የወሰኑ እና ከፍተኛ መስዋዕትነት የከፈሉ ኢትዮጵያውያን ወጣቶች አሉ። የዛሬ ጀግኖች ተፈጥረዋል። በመከላከያ ሰራዊታችን ተደጋግሞ እንዳያችሁት ወጣት እንስቶች የሚመሯቸውን የማረኩ በጣም ትልልቅ ገድል የሰሩ እንስቶች መፈጠር ችለዋል። ታንክ ማራኪው የአፋርን ወጣት አስቡት። አንድ ወጣት ተንደርድሮ ሄዶ ታንክን የሚማርክበት ደረጃ፣ ብቻውን አስራ አንድ ጠላትን የረፈረፈ የክምር ድንጋይ ነዋሪ መኖር አርሶና ርብቶ አደሩ ልክ እንዳድዋው ጦርነት በማይመጣጠን መሳሪያ ኋላ ቀር በሆነ መሳሪያ ስናይፐር መትረጊስ የሚማርኩ አርብቶ አደሮች አርሶ አደሮች መፈጠር መቻል። አሸባሪውን ሸኔ ራሱ የኦሮሞ ሕዝብ እሺ። እና እነዚህ እነዚህ ነገሮች አመሰግናለሁ። እነዚህ ነገሮች ህዝቡ እምቢ የሚልበት የኢትዮጵያ ሕዝብ ገንዘቡንም ልጆቹንም እየመረቀ የሸኝበት ሁኔታ አለ። ሁሉም የጸጥታ አካላቶች በጋራ አንድ ሁኔታ ላይ የሚቀበሩበት ወይም መስዋዕትነት ለኢትዮጵያ የሚከፍሉበት ሁኔታ ተፈጥሯል። በአጠቃላይ ሲታይ ኢትዮጵያ የምታሳሳ እናት ለዘመናት በደምና በአጥንት የተገነባች ጋራ ጎጆአችን እንጂ በቅጥረኛ ባንዳዎች ትፍረስ የምትባል የጨረቃ ቤት አይደለችም። የደህንነትና የጸጥታ አካላት ቅንጅት ምንድን ነው የሚመስለው? አሁን አንድ የጽናት ምልክት ነው። የተለያየ ስም ይሰጣቸው እንጂ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ልዩ ኃይሎች፣ ሚሊሻዎች፣ ወጣቶች በየክልላቸው አደረጃጀት በጋራ ነው ለሀገር መስዋዕትነት እየከፈሉ ያሉ። ስም ብቻ አይደለም። የቀድሞ የኢትዮጵያ ሰራዊት አለን ። አሁንም እድሜያችን እዚህ ደረጃ ቢደርስም ጤናችን እንደዚህ ቢሆንም መሄድ ያለበትን በማሰልጠንም በመዝመትም እንድናደርጋለን። ይህ የጽናት ምልክት ነው። ለሰራዊቱ ድጋፍ ሲያደርጉ የነበሩ አካል ጉዳተኞች ሳይቀሩ ካላቸው አነስተኛ ገቢ ላይ በመደገፍ የኮሪያ ዘማቾች የሚያደርጉት ለእኔ ኢትዮጵያዊነት የጽናት ምልክት ነው ብዬ የማስበው። አንድ የፌዴራል ስልጣን ተሰጥቶት የነበረ ሰው እዛም ሲል የክልል ስልጣን ያለው ሰው ኢትዮጵያ ያስተማረችው ኢትዮጵያ ለስልጣን ያበቃችው ሰው ትፍረት ሲል፣ የሚያንጠለጥለው ቅል የሌለው ድሃ ለእናት ሀገሩ ዘብ ይቆማል፣ ይዋደቃል። ይሄ ሚስጥር ምንድን ነው? ጽናትን የማገኘው በዚህ ነው። እነዚህ ዜጎቹ እስካሉ ድረስ ነው እምቢ አትንኩኝ የሚለው ነገር እስካለ ድረስ ነው። የጽናት ምሳሌ የሚሆኑን ምን ድሀ ቢሆን ለሀገሩ ሟች የመሆን ነገር እያየ ነው ያለነውን ቅድም የገለጽኳቸው ነጥቦች ኢትዮጵያ አሁን የሉዓላዊነት ስጋት አለብኝ አደጋ ተደቅኗል ባለ ጊዜ ኢትዮጵያ ቁጣውን ነው የገለጸው ኢትዮጵያውያን ቁጣቸውን ነው የገለጹት በተለያየ መልኩ ማለት ነው። ስለዚህ እነዚህ ነገሮች ሲታዩ የጽናት ምልክታችን በየትኛውም የኢኮኖሚም፣ የምንም ክላስ ይሁን ሳን ላይ ድሃውም የሚረባረብላት ሌላ ሙያተኛውም የሚቆምላት ሀገር ናት። የኪነጥበብ ሙያተኞች ለሀገር ክብር እቆማለሁ ሲሉ ዜጎችን በሙሉ ነው ያነቃነቁት። ስለዚህ ይሄ ይሄ ያልዳሰስ ነው የጽናት ምልክት ነው ብዬ አስባለሁ። ይህንን ለማለት ነው። ስለ ሰላም ጉዳይ ከምንም በላይ ማለት ነው። ሰላምን ይወዳል የሚባል ቢኖር ወታደር ነው። ወታደር ነው። ይሄ የሚሆንበት ምክንያት እዛ ያለ ሁኔታን በአይኑ በብረቱ ስለሚከታተል ጭምር ነው በጦርነት ጊዜ የምትተኩሰው ጥይት ፊት ለፊት ጥላትን ይመታ ከሆነ ወደ ኋላ ደግሞ የሚፈጠረው ባክፋይር የሚያደርገው ደግሞ ኢኮኖሚን እንደሚጎዳም ያውቃል። ወታደራዊ ጠበብቶች አሏት ኢትዮጵያ። በጦርነት ጊዜ የሚሞቱ የሚሰደዱ የሰው ልጆች ስቃይን በተግባር ባይ ነው። ያል ጓዱን ያል እንኳን ሰውና አዋፋት ሲረበሹ ጫካው ሲቃጠል የተለያዩ ጉዳቶች ሲሆን ባይኑ በብረቱ ያያል። የሚያደርገው ግን ግድ ሲሆንበትና እንደ ኢትዮጵያ ሰራዊት ደግሞ ኢትዮጵያ ስትነካበት ስለሚያደርገው ብቻ ነው። ሰላምን በጣም አጥብቆ ይሻል ከሚባሉ የኅብረተሰብ ክፍሎች ዋናው ሰራዊት ነው። ይሄ እንደው ብትይዙልኝ ደስ ይለኛል። ሌላው ወንድሜ አምሳ አለቃ እውነት ነው። እዚህ ያሉ ጀግኖች አሉ፣ ጀኔራል መኮንኖች አሉ፣ የአየር ወለዱ ጀኔራል ተስፋ ያሉ በጣም የሚገርም እንዲሁም ደግማ ነው የአየር ወለዱ የአየር ኃይሉም ጀኔራል እዚህ እያየው ነው። የጽናት ምልክቶች ናቸው እነዚህ ሰዎች። ብዙ የኢትዮጵያን ጀግኖች መተንተን ስላልቻልኩ ነው። መቶ አለቃ በቀለን ማውቃለሁ በስርዓት። አሁናዊ ሁኔታውን እየጠቀስኩ ስለነበረ ነው እና በሱ እንዲታይልኝ ነው። ግን ደግሞ ምን ተብለዋል? ሪፎርሙ አንደኛው አስኳል ቅድም ኮሎኔል የሚያለውና እኛም የጠቀስ ነው። ይሄ ወገንተኛ አለመሆን ገለልተኛ ሆኖ መቆም የሚለው ነገር ከማንም ጋር እንድንግባባና ና ተጣምረን እንድንሰራ እድል ፈጥሯል በሚለው ሊጠቃለልልኝ ይችላል ብዬ አስባለሁ። ሌላው ሚኪ ምናልባት የመከላከያ የጉዳይ ከኪነ ጥበብ ስራዎች ከፊልሞች ጋር ያነሳዋል። አንድ ነገር እኔ ባደግኩበት ኪነ ጥበብ ሰራዊቱ ውስጣል፣ በጣም የሚገርም ማለት ነው። ማንም አያነበው የሚገጠም ግጥም እዛው ቲሙ መቶው ላይ ሻምበሉ ላይ የሚሰራ ድራማ፣ ጀግናን እንዴት እንደሚያጀግን፣ ፈሪን እንዴት እንደፈራ የሚጠበብበት በዜና የሚያቀርበው ነገር እንኳን የራሱ ቋንቋ እና ባህል እስኪመስለን ድረስ እዘው አሉ። በእዞች በኃይሎች ኦርኬስትራዎች፣ ያሉ አገራችን ላይ ያሉ ማርሽ ባንድ የመከላከያን የምታውቁት ነው። የፖሊስም የምታውቁት ነው። እና እነዚህ ሰራዊቱን በማንቃት የራሳቸው የሆነ አስተዋጽኦ አለ። በጣም በሚገርም ሁኔታ የሚቀሰቅሱ ሰራዊቱን ለድል የሚያነሳሱ የሚያጀግኗል ውሎውን በዜና መልክ ጣፋጭ በሆነ ነገር የሚያቀርቡ ፈን እየፈጠሩ በጣም በርካታ የሰራዊት አባሎች አሉ። ሰራዊቱ ሁለ ገብ የሆነ ስለሆነና የሙያዎች መናኸሪያ እንደምንለው ማለት ነው። ይህንን ባለፈውን ብያለው፣ ፊልምን ወይም ቲያትርን የኪነ ጥበብ መናኸሪያ እንደምንለው የሙያዎች መናኸሪያ የሚባለው ደግሞ ውትድርና ነው። ይሄ እንዲያዝ እፈልጋለሁ እና ግን እንዳልከው ያልተበጀለት አሰራር ያልተበጀለት ነገር አለ። ኪነጥበቡ ከፊልም አንጻር ከቲያትሮች አንጻር ከምን ያልተሰራለት አለ እሱን ማስተካከል እንዳለብን እናምናለን። ይህ የተነሳው አንድ ስ ነው ሌላ ወንድሜ ደቻሳ ያቀረበው አለ ከጦርነት በኋላ ጉዳቶች አሉ እና እነዚህን በጀግኖች አምባ ህፃናት አምባው ፈርሶ የነበረ ነው ለማቋቋም ግን አደረጃጀቶች ተፈጥረዋል ይቋቋማሉ። እንደነዚህ አይነት ግፊቶችም ሲኖር ደግሞ እንዲፈጥን ያደርገዋል ብዬ አስባለሁ። የጋራ ጥረት ካለ እናደርገዋለን። በጣም ጅምሩ ግን በጣም ጥሩ የሆነ ነገር እንዳለ ነው። ሌላ ምናልባት ጌትነት ላይ ለመጨመር ያው በቅርቡም ኦሮሚያ ክልል ላይ ይመስለኛል ለመከላከያ ሰራዊት ልዩ የአገልግሎት አገልግሎት የሚያገኝበት እድል እንዲፈጠር የሚልና እንዲህ አይነት ነገሮች ቀላል የሚመስሉ ግን መከላከያ ሰራዊቱን የሚያጠናክሩ የትም ቦታ ሲሄዱ የአገልግሎት ክብር እንዲያገኙ የሚያደርጉ አሰራሮች ስላሉ እነሱንም የምናይበት ነገር ቢኖር ጥሩ ይመስለኛል። ጥሩ ነው፣ እንደ ተጨማሪ ግብአት እንውሰደው እና ይሄኛው በተጠየቁበት አንግል ያ የፈረሰው መቋቋም እንዳለበት ተወስኗል። የሚመራውም አካል ክፍልም ተደራጅቷል። ተግባራዊነቱን እንግዲህ ቀጣይ በጋራ እያየነው የምንሄድ ነው፣ ግን ተግባራዊ ይሆናል ብዬ አስባለሁ። ማህበረሰቡ ግን የዚህ ዕዳ ተሸካሚ መሆኑ አይቀሬ ነው። አንድ ሚሊሻ ከሰፈሩ ተነስቶ ሲሄድ ሲዘምት፣ ከዛ ያሉ ቤተሰቦቹን አረም በማረም እርሻ በማረስ ማህበረሰቡ መደገፍ መቻል አለበት። እንደዚህ አይነት ተነሳሽነት እንደ ባህልም ያለ ስለሆነ አሁንም እየተከወነ ያለ ነው። እነዚህን አደረጃጀቶች ግን በአሰራርም ጭምር ተደግፈው ተግባራዊ የሚሆኑ ናቸው። እየሆኑም ያሉ ናቸው። ወደፊት የሚጠናከራሉ ብዬ አስባለሁ። ከእኛ አንጻር የሚጠጋገው የሚሆነው እንግዲህ አንደኛ ለምንድን ነው ማስተባባያ የምንሰጠው? ቀደምትማ እንሆን እኛ በአንዳንድ ስራዎች ላይ ከውትድርና አንጻር ልያችሁ ማነው እንድንናየው እፈልጋለሁ። ለምሳሌ አንዳንዴ አሁን ሰሞኑንም የሚራገቡ ነገሮች አሉ። ጄኔራል እከሌ ተያዘ እኮ፣ ኮሎኔል እከሌ መከላከያ እኮ ይነግረን ምናምን። እዛም ምርኮኞችን ለማየት ተገደን የሚጀ ነበር እና ስናመጣ እንደዚህ ያለ ወንጀለኛ እኮ ነው እንደዚህ ያለ ምናምን ለምናት ቅድሙም ይባላል። ይህንን ከብዙ አንግል ማየት ጥሩ ነው። አንደኛዋን ዘለላ ታሪክ ብነግራችሁ፣ አንድ የጦር መኮንን ከፍተኛ መኮንን ዛት ሶኬ ተማረከ። ጠቃሚ የሆነ መረጃ እንዲሰጠኝ ልጠቀምበት ብፈልግ ለምን ነው የማውጅላችሁ? ለሱ ለቤተሰቡ ጋራንት መስጠት ካስፈለገ፣ ና ለሀገር የሚጠቅም መረጃ እስከሰጠኝ ድረስ ለምን ነው ክብሩንም አልጠብቅለት? ያኛውን ስዕል እናስቀድማለን። እንደ መንግስት ነው እኛ ደግሞ መንቀሳቀስ ያለብን እንጂ እንደ አንድ ተራ ወመኔ አሸባሪ በፈለገው ጊዜ እንደሚረጨው መርጨት የለብንም እኛ ማለት ነው። ስለዚህ አንዳንዱን በዚህም አይነት ነገር ማየት በጣም ተገቢ ይመስለኛል። የተባለው ነገር ግን መጠንከር የለበትም ከሚል እይታ አይደለም፣ መሳይ እንድትረዳኝ፣ መጠንከር መቻል እንዳለበትም አስባለሁ። ከማህበራዊ ሚዲያም የነ ካሳ ተሰማም የተነሳው የተነሳው ነገር አለ። እኔ ትውልዱን የሚያነቃ የሚመስለኝ ባለፈውም የተጠቀምኩበት ነው። ባትዋጋ እንኳን በል ንገፍ ንገፍ የአባት ጋሻ ትዋኑ ይርገፍ እንደ ወቃት ጋዛት ይሶኪ ግድ የለም። እንደ ቢያንስ ግን ጋሻውን እስኪ አውረድና ጎፍ ጎፍ በልና፣ ይህ ወኔ ቀስቃሽ ነው። ከስነ ልቦናም ከምንም አንጻር አሁን አንዳንዴ መንደርክን በመጀመሪያ ደረጃ መጡ መጡ መጡ ይባልና ትለቃለህ፣ ቀየህን የተወለድክበትን ቀየህን። በኋላ ነው እነሱ የሚመጡ ግን የመጣ መጀመሪያ ቀድሞ የሄደው ወሬ ነው። ቅድም የስነ ልቦና ምሁሩም እንዳስቀመጡት ማለት ነው በወሬ ቦታ ይለቀቃል። እዛ በኋላ መጥተው ይገባሉ እነሱ ማለት ነው እንጂ ፊት ለፊት ተዋግተው